ብዙ ሰዎች መጽሐፍ ቅዱስን ሲተቹ ሰማን ነው። አንዳንዶች መጽሐፍ ቅዱስ እርስ በራሱ ይጋጫን ይላሉ። ሌሎቹ ደግሞ የታሪክ ፍሎውን የጠበቀ አደረም ቅደም ተከተሩን የተከተ የጠበቀ አደረም ይላሉ። ብቻ ብዙዎች እንከናገኘንበት እያሉ በየሚዲያው በየሃይማኖት ተቋማቱ ሲናገሩ ሰማሉ። እውነትም ሊሆን ይችላል፣ እውነትም ላይሆን ይችላል። የአንዳንዶቹ ትችቶች ሚዛን አይደፋም የአንዳንዶቹ ትችቶች ግን ትክክለኝነት ያንነው ነው ማለት ትክክለኛ ሎጂካል የሆነ ትችቶች የሚተቹም አሉ ለምሳሌ አንዳንዶች አሁን ስለ ኢየሱስ ክርስቶስ ሲናገሩ አንዱ ሴቶች አጠገቡ አለ ብሎ ሊጽፍ ይችላል። አንደኛው ደግሞ እነ ማርያም አጠገቡ ነበሩ ብለው ሊጽፍ ይችላል። ለምሳሌ ኢየሱስ ሲሰቀል የሆኑ ሴቶች አጠገቡ ነበሩ ብሎ ሊጽፍ ይችላል። አንዱ ከሩቅ ያየው ማለት ነው። ሌላው ደግሞ አጠገባቸው ያለው ሰው እነ ቅድስት ማርያም፣ እነ ማርያም መግደላዊት ኢየሱስ አጠገብ ነበሩ ብሎ ሊጽፍ ይችላል። የሁለቱ ሀሳብ ልዩነት የለው። ልዩነታቸው የቆሙበት ቦታ ወይም ከየት ጋር ቆሞ ጻፈ የሚለውን ነው የሚለየው። ለምሳሌ ዮሐንስ አጠገባቸው ስለነበረ በደንብ ሊጽፍ ይችላል። አጠገብ ስለነበረ የሚያውቃቸው ሴቶች ናቸው። ገሪት ገሪት ገሪት ነበሩ ሊል ይችላል። ጴጥሮስ ሸሽቶ ጠፍቶ ስለነበረ ሩቅ ሆኖ ተራራ ላይ ሆኖ ከላይ አይቶ የሆነ ነገር የሆኑ ሴቶች ምናምን ነገር ብሎ ሊጽፍ ይችላል። እንዲሁም ጾታቸውን ሆኖ ሳይለይ ሊጽፍ የሚችልበት ሁኔታ ይፈጠራል። አሁን ይህንን እንደ ስህተት አድርጎ መግለጽ ትክክል ላይሆን ይችላል። አንዳንድ ደግሞ ስህተቶች አሉ። የማጋነን ለምሳሌ አንዱ መጽሐፍ ላይ አራት ወንጌላውያን ጽፈዋል ስለ አንድ ነገር ጽፈው አንዱ መጽሐፍ ላይ ሶስት ቀን ሶስት ሌሊት ሙሉ ይላል። ይህንን እኔ በምንም ላርሙ አልችልም። ተሳስቷል ወይም አላግባብ አጋኖታል የጻፈው ሰውዬ። አንዱ መጽሐፍ ላይ በሶስተኛውም ቀን ይላል። አንዱ መጽሐፍ ላይ ደግሞ እንግዲህ አርብ ሞቶ እሁድ ለሊት እንደተነሳ ነው። እንግዲህ ሶስት ቀን አይሞራም አርብ ሞቶ እሁድ ለሊት ከተነሳ። ይሄንን በፋላሲ ማረም አያስፈልግም። የአባቶቻችን የሆነ ፋላሲ ነገር፣ ማደናገሪያ ነገር አድርገው በአይሁዶች እንዲህ ነው እንዲያ ነው ምናምን ብለው ይሸውዱ ይሞክራሉ። እውነታው ምንድን ነው? ሰውየው አለ ገደብ አጋኖታል፣ ወይም ተሳስቷል፣ ወይም ደግሞ የዚያው መጽሐፍ ላይ እንደ ምሳሌ ሲጠቀም መጽሐፍ ላይ ዮናስ በመቃብር እንትን በአሳነባሪ ሆድ ውስጥ ሶስት ቀን አደረ ይልና፣ ልክ ዮናስ በአሳነባሪ መቃ ሆድ ውስጥ ሶስት ቀን እንዳደረ የሰውም ልጅ ራሱ ኢየሱስ ክርስቶስ ሲገልጽ በመቃብር ሶስት ቀን ለሶስት ቀን ያድራል ምናምን ያድራል ይላል። ይሄ ንጽጽራ ያገላለጽ ነው። ቀን ሊቆጠር አይገባም ማለት ቀን አልተናገረም። ኢየሱስ ክርስቶስ ልክ ዮሐንስንና ማነው ዮናስንና ራሱን ብቻ ነው ያነጻጸረው። እንደዚያ እንደሆነው እኔም መሆናለሁ። ለምሳሌ አንድ ሰው አባት ያፈር እንደገባው እኔ ምገባለ ሲል አባቱ በገቡበት መንገድ ላይ ገባ ይችላል። እሱ ፉካ ሊሆን ይችላል የሚገባው። የንጽጽር አገላለጽ ነው እንጂ የውድድር አይደለም። ይህንንም እንደ ስህተት ማየት ተገቢ አይደለም። እንግዲህ እውነት ነው የምናገረው ሶስት ቀን ሶስት ሌሊት ያለው ሰውዬ አደርክ አጋኖታል ሐዋርያ ወይም ደግሞ ዋሽቷል፣ ግልጽ መነጋገር ስላለ ይሄ ግን ሌሎቹ ስህተት የተባሉት ዝም ብለው ነው፣ ወይም ደግሞ ያ ሶስት ቀን ሶስት ሌሊት ያለው በዘመናት እንግዲህ በእጅ ነው ኮፒ የሚደረገው ፕሪንት ማሽን የተሰራው በአስራ ምናምነኛው ክፍለ ዘመን ነው፣ 12ኛው የ13ኛው ክፍለ ዘመን አካባቢ ነው። ከዚያ በፊት በእጅ ነው። አንዱ ይጽፍና ለአንዱ ያቀብራል፣ ለአንዱ ይጽፍና ለአንዱ ያቀብራል። የቅብብል ነው በጽሁፍ ስለሆነ መሀል ላይ አንዱ ሲጽፍ፣ ሲገለብጥ፣ ከአንዱ ወደ አንዱ ሲገረበት ተሳስቶ ሊሆን ይችላል። ይሄ ምንም እንትን አደለም። ቤዚክ ሀሳቡን ይቀይረዋል ብዬ አላስብም። ሌላው ደግሞ የመጽሐፍ ቅዱስ የሚታቸው ኦሪት ላይ ያለው ሲኩዌንሲ ነው። ለምሳሌ ፀሐይ ከመፈጠሯ በፊት ብርሃን ተፈጠረ። የመጀመሪያ ፍጥረት ብርሃን ይሁን አለ ፈጣሪ ነው። እኛ ምንም እዚህ ላይ ብርሃን፣ ፀሐይ ከሌለሽ ብርሃን አይፈጠርም ማለት አይቻልም። ጨለማና ብርሃን ብሎ ለየው ምናምን ነው እንግዲህ። አንድም ሲምቦሊክ ቋንቋ ሊሆን ይችላል ይሄ የኔ የተረዳው ሲምቦሊክ ቋንቋ ሊሆን ይችላል ማለት ምልክታዊ ቋንቋ ወይም ምሳሌ፣ ጨለማ ምንን ይወክላል? ብርሃን ምንን ይወክላል? ይሄ መጠናት አለበት። ሌላው ደግሞ ግዴታ ብርሃን አለ ፀሐይ፣ ሌላ ብርሃን ማፍጠሪያ ሊኖረው ይችላል። እኛ እናቅም ምናልባት ትልቅ ፓውዛ ሊኖር ይችላል። ይህ እኛ የምናውቀው ነገር ብርሃንና ጨለማ ብሎ ለየው። የሆነ የበራ ነገር አለ ጨለማው ተለይ። ይህንን እንደ መተቻ መውሰድ እኔ ትክክል ነው ብዬ አላስብም። ቀጥሎ ደግሞ መጀመሪያው ወንድና ሴት አድርጎ ፈጠራቸው ይላል መጽሐፍ ቅዱስ ላይ ከዚያ በኋላ ደግሞ የሆነ ምዕራፍ ከሄደ በኋላ አዳምን ፈጠረ። ከአዳም ጎን ላይ ሔዋን ተፈጠረች። ይሄ ምንድን ነው መሰላችሁ? እዚህ ላይ መጽሐፉ ኤዲትድ ተደርጓል። ኤዲትድ በደንብ ነው የተደረገ። ኦሪት ዘፍጥረት ኤዲት ተደርጓል። ልክ ነው። እግዚአብሔር መጀመሪያ የፈጠረው ወንድና ሴት አድርጎ ነው። እዚያ ላይ የነበረች የተፈጠረች ሴታነች በአይሁዶች መጽሐፍ ከኦሪት ውጭ ባሉት ሌሎቹ ተመጣጣኝ ዕድሜ ባላቸው መጽሐፎች ለምሳሌ እነ ሚድራሽ ካቦል የሚባል መጽሐፍ አለ። ሚድራሽ ላይ ዞራ ምዕራፍ ላይ ነው ሌላ ሴት እንደተፈጠረች በደንብ ይገልጻል። እና ያችን ሴት ከመጽሐፉ ማውጣት ለምን እንደተፈለገ ባላቅም፣ ምናልባትም አንዳንዶች እንደሚሉት የሲክሬት ሶሳይቲው አልፈለገም። ስለዚያ ሴት እንዲወራ ሲክሬት ሶሳይቲው አልፈለገም። ስለዚህ ኤዲት ተደርጎ እንድትወጣ ተደርጓል። ሚንስ ምን ይነ ምንድ ነው መሰ አሁን ለምሳሌ መጽሐፍ ሄኖክ አለ። መጽሐፍ ሄኖክ ብዙ ችግር የሌለበት መጽሐፍ ነው፣ ግን ከመጽሐፍ ቅዱስ እንዲወጣ ተደርጓል። ልክ እንደዚያ የዚያችም ሴት ታሪክ ከመጽሐፍ ቅዱስ እንዲወጣ ስለተደረገ ነው የታሪክ ክፍተቱ የተፈጠረው ይላሉ። ሌላው የሆነ ምዕራፍ ወጥቷል፣ ኦሪዝ ላይ ምዕራፍ ወጥቷል። እንደገና ደግሞ ምዕራፍ ስድስት ላይ ይመስለኛል፣ ኦሪት ዘፍጥረት ላይ የእግዚአብሔር ልጆች ከሰው ልጆች ጋር የሰው ልጆች አብረው ልጅ ወለዱ ምናምን የሚል አለ። ምዕራፍ ስድስትን ስታየው ከዚያ በኋላ ግዙፍ ልጆች እንደተወለዱ እዚያም ጋር የወጣ ታሪክ አለ። ከኦሪት ላይ ያንን መጽሐፍ ሄኖክ ላይ እናገኘዋለን። መጽሐፍ ሄኖክ ላይ ያለው ትክክል ነው አይደለም፣ እሱ ደግሞ ራሱን ይገመገማል በሌሎች መጽሐፎች ማለት ነው። በነባር መጽሐፎች፣ በነበሩ መጽሐፎች ይገመገማል። ግን አንድ ነገር እዚያ ላይ ምን እናያለን? ሌላ ፍጥረቶች፣ ሰዎች፣ በዚያን ጊዜ የነበሩ ሰዎች የእግዚአብሔር ልጆች የሚሏቸው ወደ ምድር እንደመጡ ሄኖክ እንደሚራቸው ወቸርስ ወይም ተመልካቾች የሚባሉ ወደ ምድር መጥተው እንደነበረ እና እነዚያ ከሰው ሴቶች ጋር ተጋብተው ግዙፍ ልጆችን እንደወለዱ ወይም እነዚያ ግዙፎች ደግሞ ኔፍሊም እንደሚባሉ፣ ኒፍሊም በቃ ጃይንት የሆኑ ሰዎች እንደነበሩ ይተርክልና ያ ከመጽሐፍ ቅዱስ ላይ ወጥቷል። ኦሪት ላይ ብቻ ማለት ነው። ይሄ እንግዲህ ሰው ሰራሽ የሆነ ነገር አለ ማለት ነው። ሌላው ደግሞ መጽሐፍ ቅዱስ ከሌሎች መጽሐፎች የሚለየው ተጀምሮ እስኪ ያልቅ ድረስ የሺህ ስድስት መቶ ዓመት ልዩነት አላቸው። ከኦሪት ኦሪት ሙሴ ግብጽ አካባቢ ነው የጀመረው እንግዲህ በግብጽ የተጀመረ መጽሐፍ በፋትሞስ ደሴት እንግዲህ ፋትሞስ የት እንደሆነች አስቡ። በቀድሞ ሶቪየት ዩኒየን ግዛት ውስጥ የነበረች አንዲት ደሴት ነው። እዚያ ድረስ ይሄዳል ታሪኩ። የሺ ኪሎ ሜትሮች፣ የሺ ዓመታቶች ልዩነት አላቸው። ጸሐፊዎቹ የሚከተሉትን ባህል ልክ እንደዚያው የተለያየ ስለሆነ ሊለያይ ይችላል። አው በተረፈ ደግሞ አንድ በአንድ ሁሉንም ብናየው ደስ ይለኛል። እናያለን ከኦሪ ጀምረን ምን ምን ተዘለለ የሚለውን እናያለን። መልካም ቀ